የደም ግፊት በሽታ ጸጥተኛው ገዳይ! የደም ግፊት በሽታ ማለት ደም በደም ስሮች ግድግዳ ላይ የሚፈጥረው ግፊት ከመጠን በላይ ከፍ ሲል የሚከሰት የተለመደ ግን አደገኛ የጤና ችግር ነው። ጸጥተኛው ገዳይ ወይም ሳይለንት ኪለር፣ እየተባለ የሚጠራው ይህ በሽታ አብዛኛውን ጊዜ ምንም ግልጽ ምልክት ሳያሳይ ለረጅም ጊዜ ሊቆይ ይችላል። በዚህ ጊዜ በደም ስሮች ላይ ጉዳት እያደረሰ ለከፋ የጤና ችግሮች ሊያጋልጥ ይችላል። የደም ግፊት በሽታው ዋና ዋና መንስኤዎች፤ የበሽታው ትክክለኛው መንስኤ ብዙ ጊዜ የማይታወቅ ቢሆንም አንደኛ ደረጃ የደም ግፊት ፕራይመሪ ሃይፐርቴንሽን የሚባለው እንደ ዕድሜ፣ የቤተሰብ ታሪክ፣ ጨው የበዛበት ምግብ መመገብ ከመጠን ያለፈ ውፍረት፣ የአካል ብቃት እንቅስቃሴ አለማድረግ፣ ማጨስ እና ለረጅም ጊዜ ለጅንከት መጋለጥ ለደም ግፊት በሽታ ትልቅ ሚና ይጫወታሉ። በሌላ በኩል በተጓዳንግ ኤና ክሎች ለምሳሌ የኩላሊት ወይም የታይሮይድ በሽታዎች ምክንያት የሚመጣ የደም ግፊትም ሁለተኛ ደረጃ የደም ግፊት ሴኮንደሪ ሃይፐርቴንሽን የሚባለው አለ። የደም ግፊት ዋና ዋና ምልክቶች አብዛኞቹ ሰዎች ምንም አይነት የበሽታው ምልክት አይታይባቸውም። ነገር ግን የደም ግፊቱ በጣም ከፍ ሲል የሚከተሉት ምልክቶች ሊታዩ ይችላሉ። ከፍተኛ ራስ ምታት፣ በአፍንጫ ደም መፍሰስ፣ ድካም ወይም ግራ መጋባት፣ የእይታ ችግሮችና የደረት ህመም፣ የደም ግፊት በሽታ ዋና ዋና ምልክቶች ናቸው። የደም ግፊት በሽታ ህክምናዎች። የአኗኗር ዘይቤ ለውጦች ብቻ በቂ ካልሆኑ ሐኪሙ የሚከተሉትን መድኃኒቶች ሊያዝሉ ይችላል፦ ዲዮሬቲክስ፣ የውሃ ክኒኖች፣ ኤሲኢ ኢንሂቢተሮች፣ ካልሲየም ቻናል ብሎከሮች፣ ቤታ ብሎከሮች። ሁልጊዜ የባለሙያ ምክርና መመሪያን በጥንቃቄ ይከተሉ፤ እንዲሁም ሐኪሙን ሳያማክሩ መድኃኒቱን በጭራሽ አያቁሙ። የቤት ውስጥ መፍትሄዎችና የአኗኗር ዘይቤ ለውጦች እነዚህ በሽታውን ለመቆጣጠርና ለመከላከል በጣም ወሳኝ ናቸው። ነገር ግን ሕክምናንና የጤና እንክብካቤ ምክሮችን አይተኩም። አንድ ለልብ ተስማሚ አመጋገብን ይከተሉ። በፍራፍሬዎች፣ በአትክልቶች፣ በእህሎች እና በሊም ፕሮቲኖች ላይ ያተኩሩ። የዳሽ ወይም ዳይተሪ አፕሮችስ ቱ ስቶፕ ሃይፐርቴንሽን የአመጋገብ ዕቅድን ይከተሉ። ሁለት የጨው መጠን ይቀንሱ። በፋብሪካ የተቀነባበሩ እና ጨው የተጨመረባቸው ምግቦችን ይቀንሱ ወይም ያቁሙ። በቀን ከ1500 ሚሊ ግራም ያነሰ ጨው ለመጠቀም ይሞክሩ። ሶስት በየጊዜው የአካል ብቃት እንቅስቃሴ ያድርጉ። በሳምንቱ አብዛኞቹ ቀናት ቢያንስ ለ30 ደቂቃዎች ያህል እንደ ፈጣን የእግር ጉዞ ያሉ መጠነኛ እንቅስቃሴዎችን ያድርጉ። አራት ጤናማ የሰውነት ክብደት ሁን ይጠብቁ። ትንሽ ክብደት መቀነስ እንኳን የደም ግፊትን ለመቀነስ ይረዳል። አምስት አልኮልና ማጫስን ያቁሙ። ሁለቱም ልማዶች ለደም ግፊት በሽታ ዋነኛ አስተዋጽኦ አድራጊዎች ናቸው። ስድስት ጭንቀትን ይቆጣጠሩ። እንደ ጥልቅ መተንፈስ፣ ማሰላሰል ወይም ዮጋ የመሳሰሉ ዘና የሚያደርጉ ወይም የመዝናኛ ዘዴዎችን ይለማመዱ። የልቦን ጤና ዛሬውኑ ይቆጣጠሩ። የደም ግፊት መጠኑን ወይም ቁጥሩን ይወቁ እንዲሁም በመደበኛነት የጤና ምርመራ ያደርጉ ይህን ጠቃሚ መረጃ ለሌሎችም እንዲደርስ ላይክ፣ ሼር እና ኮመንት ማድረገውን አይርሱ። ለበለጠ የጤና መረጃ ኢትዮ ጤና የፌስቡክ ገጹን ፎሎ ያድርጉ። ጤና ይስጠልን።